አለ ብያይ ቡና ደርሶ አለኝ። ሰላም ሰላም፣ የሰላም እንዲ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? አለሁኝ፣ እግዚአብሔር ይመስገን። ዛሬ ከገጠር ከች ብያለሁ። እስቲ ላይክ ሰብስክራ እና ይኸውላችሁ፣ ዛሬ አቤት ቡና እያፈላ ነው በዚህ ለሚመለከቱሽ ምን መልክት ታስተላልፊያለሽ? ምን መልክት አለሽ? ምን ምን ምን በቃ አፍራለች። አይናፈር ሆናለች። አንድ ቀን በቃ በደንብ አይናፈር ሳትሆን በደንብ ትነግራቸዋለች። ብዙ ጊዜ እናገራለሁ እያለች ነበረ እና ትነግራቸዋለች። እንዴት ናችሁ? ደህና ናችሁ? ይኸውላችሁ ገጠር አያቶቻችን ቤት ያለ ነው። ቡና ያላችሁ እንዴት አደራችሁ? ምናም ባያችሁ በጣም ሶ ሰው እኮ ነው የሚያይሽ። እንዴት ምናም እንዴት ዋላችሁ? ተነሽ ያዩሻል። ተነስተሽ ተነሽ ምናም ሰዋለን እና አሴም እስኪ ግን አያችሁ ምንም ሰው አታውቅም። አውቃ እኔ ግን አውቄ ነበር። ሰው ያይሻል ምናምን አልኳት። ግን በኋላ ብዙ ያይሻል ሰው እና ይላችሁ አክብሩ። ተነስታ እንዴት ዋላችሁ እንዴት ናችሁ፣ ደህና ናችሁ ወይ ብላችኋለች። እናንተ ደግሞ ምላሻችሁ በላይክ ኦኬ፣ ላይክ፣ ላይክ፣ ላይክ አድርጉ እላችኋለሁ እላችኋለሁና ዛሬ ይላችሁ በስንት አመት ገጠር አያት አያቶቻችን ቤት ነው ያለ ነው ቡና ያፈላል እና ቡናውን የው እንግዲህ መቼ ነው አያቴም ያውቁት ብላል። እናቴም እዛ ገቁት ብላለች። ያው ካሜራ ይፈራሉ እኛ ብቻ ነው የሚገባን አለ እዚያ ከገጠርና ከከተማ የትኛው ነው ደስ የሚልሽ? ከገጠርና ከከተማ? ገጠር፣ ከተማ፣ ከተማ ይችላል። ገጠርስ? ከገጠርና ከገጠር እሷ ብትሞት ብትቀበር እንግዲህ የእሷ እናት አባቶቿ ያሉት ከተማ ናችሁ፣ ምን ይመስለ ቤት አላችሁ ምናምን እና እሷ ብሞት ገጠር አልሄድም ብላ ከተማ አልሄድም ብላ ይሄው ገጠር አምኖር ይህን የሚመስለ ቤት ትታ፣ እኔ ከገጠር ውጭ አንገት የሚያልፋ አትሩ እና አትፈልግም። ገጠር ነው ምትል። ገጠር ፍቅር አያችሁ። ገጠር አንደኛ። ለምን ከተማ ስትሄጃም ለምን ሰው ነው ምትመጪ? ሰው ይችላል። አይ ለምን ደምጨው ከተማ ሰው ምኑን ነው የሚያስጠላችሁት? ይሄ ነው የሚያስጠላኝ በይ እ ምኑ የሚያስጠላኝ? ዋ እኔ ከተማ ልድንተ ያለሽ፣ ከተማ ል ድንተ ያለሽ፣ ምኑን ያስጠላሽ? እዚሽ ጎሉ አገር እሷ ማትወደ እዛ ከተማ እንግዲህ ታውቃላችሁ። የማልወደው አለች። ታሽጎማ አሉና ታሽጎማ አሉ ማለት ያው እንግዲህ ከተማ ላይ ብዙ ጊዜ መውጣት የለም። እዛው ቤት ይጸዳል፣ ምግብ ይበላል፣ ቴሌቪዥን ይታያል፣ እዛው ቤት ውስጥ ነው የሚሰራው እና እዚህ ደግሞ ያው ከብቶች ታመጣለች፣ ውሃ ልታምጪ ትሄጃለሽ፣ ጤፍ መረም ጤፍ ይታረማል። አዎ ጤፍ ታርማለች፣ ታጭያለሽ፣ ትጎለጎያለሽ፣ ብዙ አትክልት ትሰራ እና ለዛ ስለሆነ ገጠር ነው እንጂ ከተማ ብዙ አትወድም። እኔ ደግሞ ገጠር ወደዋለሁ ግን፣ እኔ ገጠርን ወደዋለሁ። ግን ያው ብዙ ገጠር ግን ደስ ይለኛል። ግን ያው እንደው አጥ ምንም እንደው ወይ የገጠሩ ነገር

ፐፕታይድ እኔ እኔ እንግዲህ ከገጠር እኔ አሁን ሰሞኑን ሰርጌ ነው። እያየሽ ነው፣ ምክሮ እያነኮርነው ነው። እያየኝ አንድ ባል ፈልጋለሁ። ከገጠር ደና ባል ፈልጌ እህ ደና ሸጋ ባል እህ ሸጋ ባል ፈልግልኝና ተከርሰም ሆነ ምንም ታጋብኛለሽ? ትስማሚያለሽ? አዎ። ኦኬ በቃ ይኸውላችሁ፣ በእናንተ ቤት ባል እስፈልግልኝ ነው። ገጠር ላይ ላገባ ነው

ሰጫፌ የተነስንሰሽ ቤቱ ተለቅልቆ ይኸው፣ ቤቱ ተለቅልቆ በራሱ ተነሳ። ውድ ተከታታዮች ውዶቼ በጣም አሪፍ አድርገን ልንላችሁ እንመጣለን። ከፈለጋችሁ ኮሜንት ላይ አስቀምጡልን። አይነ ቃይ በልብዬ ነው። አያቴን የሌላችሁ ውሸቴም ማለት ነው። ቡና ገና አልፈለም፣ ግን ተነስ ብዬ አስመስዋለሁ። አበ ቡና ግን ትንሽ ይቆያል፣ ትንሽ ይቆያል። አበ ትንሽ ይቆያል።

መጨ አይታያቸውማ? እንደው እስኪ አውጊያቸውማ። እንደው ደህና ናቸው እንደናቸው። ያው ተነስታ እንግዲህ ደህና ናችሁ ብላችኋለች። በቀጣይ አዲስ ቪዲዮ እንሰራለን። በጣም ደስ የሚል ቪዲዮ ይዘንላችሁ እንመጣለን። እስከዛው